ከነገ ጀምሮ ለአራት ቀናት በአዲስ አበባ የሚካሄደው የምስራቅ አፍሪካ የጥበባትና የባህል ፌስቲቫል ላይ ስምንት ሀገራት የሚሳተፉ ይሆናል። በአዲስ ዓለም አቀፍ ኮንቬንሽን ማዕከል በሚካሄደው በዚህ ፌስቲቫል የተለያዩ ባህላዊና የኪነ ጥበብ ስራዎች የሚቀርቡ ይሆናል። ሙሉ ግርማይ በዚህ ጉዳይ ላይ ዝርዝር አዘጋጅቷል። ሩዋንዳ ብሔራዊ ባሌት ወይም የጥበባዊ ዳንስ ቡድን ፈረንጆቹ 1974 የተመሠረት መሠረቱን የሩዋንዳ ባህላዊ ሙዚቃ ዳንስና ድራማ ላይ ያደረገው ኡሩከሬሬዛ በመባል የሚታወቀው ቡድን በዓለም አቀፍ መድረኮች ጭምር በመሳተፍ ዝናን አግኝቷል። ሩዋንዳን ባህልን ማስተዋወቅ ዓለም አድርጎ የተነሳው ቡድን አዲስ አበባ በሚካሄደው ሁለተኛው የምስራቅ አፍሪካ የጥበባትና የባህል ፌስቲቫል ላይ ይሳተፋል ተብሎ ይጠበቃል። ብሩንዳውያንና በባህላዊ በከበረው የሚታጀበው ሙዚቃዎቻቸው የሚለያዩ አይደለም። ኢንጎማ ወይም ካሪንዳ በሚባል የሚታወቁት ባህላዊ የከበሮ ተጫዋቾች ቡሩንዳውያን የእውቅና ምልክት ተደርገው ይወሰዳሉ። ከ17ኛው ክፍለ ዘመን ጀምሮ ቡሩንዳውያን ባህላዊ ምልክት ተደርገው የሚወሰደው የከበሮ ሙዚቃዎች መገለጫዎቻቸው ሆኖ ዘልቋል። ቡሩንዲ ብሔራዊ ባህላዊ የከበሮ ቡድንም በፌስቲቫሉ ተካፋይ ነው። ታንዛኒያውያንም ልክ እንደ ቡሩንዲ ሁሉ በከበሮ ታጅቦ የሚቀርበው ባህላዊ ውዝዋዜዎቻቸው መገለጫዎቻቸው ናቸው። ታዳሚውን ቀልብ የሚገዙ ባህላዊ ሙዚቃዎቻቸውም በአዲስ አበባ ፌስቲቫል ላይ ድምቀት ይሆናሉ ተብሎ ይጠበቃል። ምስራቅ አፍሪካዊቷ ኬንያም የብዛ ባህል መገኛ ናት። ለአብነትም ኢኒቶ የተሰኘው ስነ ሥርዓትም ተጠባቂ ዓመታዊ ባህላዊ ክንውን ከ18 እስከ 26 ዕድሜ ያሉ ወጣቶች የሚሳተፉበት ባህላዊ ስርዓት ነው። እንዲህ ያሉ በተለያዩ ቀለማት ያሸበረቁ ታዳሚዎችን ቀልብ የሚይዙ ባህላዊና የክነጥበብ የኪነ ጥበብ ስራዎች ምስራቅ አፍሪካውያን መገለጫዎቻቸው ነው። ከነገ መጋቢት 11 ጀምሮ ለአራት ቀናት በአዲስ አበባ አዲስ ዓለም አቀፍ ኮንቬንሽን ማዕከል የምስራቅ አፍሪካ የጥበብና ባህል ፌስቲቫል ይካሄዳል። ፌስቲቫሉም ስምንት ሀገራት ይካፈላሉ ተብሎ ይጠበቃል። ሩዋንዳ፣ ብሩንዲ፣ ኡጋንዳ፣ ታንዛኒያ ኬንያ፣ ዴሞክራቲክ ሪፐብሊክ ኮንጎ፣ ደቡብ ሱዳንና ሶማሊያ የሚሳተፉ ሀገራት ናቸው። ፌስቲቫሉም የጥናትና ምርምር ሲምፖዚየሞች፣ የባህልና የደ ጥበብ ምርምር አውደ ርዕዮች፣ የሰርከስ ትርኢቶች፣ ባህላዊ ምግቦች፣ የፋሽን ሾው ትርኢቶች፣ የመጽሐፍ አውደ ርዕይን ያካትታል። ምስራቅ አፍሪካ ሀገራት ብዝሃነትን የሚያንጸባርቁ ሁነቶች ይከናወኑበታል። ጥበብና ባህል ለቀጠናዊ ትብብር በሚል መሪ ሀሳብ የሚካሄደው ምስራቅ አፍሪካ ፌስቲቫል ሙዚቃዎች የፊልምና የቲያትር ፌስቲቫሎችም በኢትዮጵያ ብሔራዊ ቲያትር ይካሄዳል። በብዛ ባህልና በብዛ ጥበብ እሴቶች የታደለችው ኢትዮጵያም ከሁሉም ክልሎችና ከሁለቱ ከተማ አስተዳደሮች በሚሳተፉ የባህል ቡድኖች ፌስቲቫሉን ያደምቁታል። እንዲህ ያለው መድረክ አኩሪ ባህልን ከማስተዋወቅ ባለፈ የሕዝብ ለሕዝብ ትስስርን ለመፍጠር ጭምር ያለመ ነው። ሀገራችን ኢትዮጵያ በፈጠራ ጥበቡ በኩል አኩሪ ባህሏን ታሪኳንና የተፈጥሮ ጸጋዋን ለዓለም በተገቢው መንገድ በመግለጽ የዓለምን ትኩረት መሳብና ከውጤቱ ተጠቃሚ ለመሆን ለጠንካራ የህዝብ ለህዝብ ትስስርና አብሮነት እንዲሁም ለቀጠና ትስስር ለመጠቀም ያስችለናል። ፌስቲቫሉ በነገው እለት የመክፈቻ ስነስርዓቱ የሚደረግ ሲሆን በቀጣይ ሶስት ቀናትም ለህዝብ ክፍት ይደረግ ቻችን በዚህ ጉዳይ ላይ ተጨማሪ መረጃዎች ልታደርሰን ባልደረባችን አይዳ ከበደ ስቱዲዮ ተገኝታለች። እንዴ ተመልካቾቻችን፣ የምስራቅ አፍሪካ የጥበባትና ባህል ፌስቲቫል ከነገ ጀምሮ ለተከታታይ አራት ቀናት የሚካሄድ ይሆናል። እንግዲህ ጥበብና ባህል ለቀጠናዊ ትስስር በሚል መሪ ሀሳብ ነው የሚካሄደው። አዘጋጁ ባህልና ስፖርት ሚኒስቴር ሲሆን ለሁለተኛ ጊዜ የሚካሄድ ፌስቲቫል ነው። እንዲሁም ተከታታይ አራት ቀናት ይቆያልም ተብሏል። የዚህ ፌስቲቫል ዋናው ዓላማ እንግዲህ ከዚህ በታች እንደተዘረዘረው ነው። ዋናው ሕዝብ ለሕዝብ ትስስርን ማጠናከር ነው። እንዲሁም ደግሞ የባህል ዲፕሎማሲን ማጎልበት፣ የተዋቡ የኢትዮጵያ ባህሎችና እሴቶች የሚገለጡበትና የሚተዋወቁበት እንደሆነም ነው የተገለጸው። በዝግጅቱ ላይ የሚቀርቡ ዋና ዋና መርሃ ግብሮች ደግሞ ምርምርና ሲምፖዚየሞች ሲሆኑ እንዲሁም ደግሞ የባህል የእደ ጥበብ ምርትና አውደሪዎችም ይቀርባሉ። ከዛም ባለፈ ደግሞ የሰርከስ ትርኢቶች እንዲሁም ባህላዊ ምግቦችና የፋሽን ትርኢቶችን ጨምሮ የመጻህፍት አውደሪና የተለያዩ መርሃ ግብሮች ይካሄዳሉ። ከዛም ባለፈ ደግሞ የቲያትር የፊልምና የሙዚቃ ፌስቲቫሎችም በብሔራዊ ቲያትር እንደሚካሄድ ተገልጧል። ተሳታፊ ሀገራት እነማን ናቸው? የሚለውን ስንጠቅስ ደግሞ ኢትዮጵያ፣ ቡሩንዲ፣ ኡጋንዳ፣ ሩዋንዳ እንዲሁም ደግሞ ጅቡቲ፣ ደቡብ ሱዳን፣ ሶማሊያ፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ታንዛኒያና ኬንያ ተሳታፊ እንደሚሆኑም ተገልጿል። ተመልካቾቻችን እንግዲህ የምስራቅ አፍሪካ የጥበባትና ባህል ፌስቲቫልን በማስመልከት ያለኝ መረጃ ይህን ይመስል ነበር። አመሰግናለሁ። ጨርሻለሁ። አልጊ፣ አመሰግናለሁ አይዳ። መልካም ምሽት። ተመልካቾቻችን እዚህ ጉዳይ ላይ ነው አሁንም የምንቆየው። ቀደም ሲል በመግቢያችን እንደጠቆምናችሁ የምስራቅ አፍሪካ የጥበባትና የባህል ፌስቲቫል እዚህ አዲስ አበባ ላይ የሚካሄድ ይሆናል። ስምንት ሀገራት ተሳታፊ እንደሆኑም ተገልጿል። ተወካዮቻችሁን ልከው ዛሬ አዲስ አበባ መግባት ጀምሯል። ተመልካቾቻችን ከዚህ ጉዳይ ጋር በተያያዘ ተጨማሪ መረጃ ሊያደርሱን ማብራሪያ ሊሰጡን በቀጥታ መስመራችን የባህልና ስፖርት ሚኒስትር ሸዊት ሻንካ ተገኝተዋል። አመሰግናለሁ። አስቀድሜ እስቲ የምስራቅ አፍሪካ የጥበባትና ፌስቲቫል ዋነኛ አላማው ምንድን ነው? ከሱን ጀምር። እሺ፣ በጣም አመሰግናለሁ። የምስራቅ አፍሪካ የባህልና ኪነ ጥበብ ፌስቲቫል ዋና አላማው ቀጠና ላይ ያሉ በተለያየ የምስራቅ አፍሪካ ላይ ያሉ አገራት በባህል በቋንቋ፣ በብዙ ነገር የተሳሰሩ ህዝቦች ናቸው እየኖሩ ያሉት። ስለዚህ ባህልንና ኪነ ጥበብን በመጠቀም የቀጠና ያሉ ህዝቦች ወንድማማች የሆኑ ህዝቦች ባህላዊ እሴቶቹን ተጠቅሞ ለህዝቦች አብሮነት ለአንድነት ሚናው ከፍተኛ ስለሆነ ኪነ ጥበብን ተጠቅመን ኢትዮጵያ ያላትን የብዝሃ ባህል ማንነትን ለምስራቅ አፍሪካ ወንድምና እህቶች ለመሸጥ የምስራቅ አፍሪካ ወንድምና እህቶች ደግሞ የራሳቸውን ባህላዊ ሴቶቻቸውን የሚያቀርቡበት የምስራቅ አፍሪካ ሀገራትና ኢትዮጵያ ላይ ያሉ ከሁሉም ክልል የተውጣጡ ኪነ ጥበብ ባለሙያዎች ባህላዊ ዝግጅቶቹን ሲያቀርቡ እርስ በርስ የምንማማርበት ወንድማማችነትን፣ እህትማማችነትን የምናጠናክርበት ባህልንና ኪነ ጥበብን በመጠቀም የህዝቦች አብሮነትን የምናጠናክርበት በዚህ መነሻ የቀጠናዊ ትስስርም ጭምር የምናጠናክርበት ትልቅ ለገጽታ ግንባታም የባህል ልውውጥም ለማድረግ የህዝቦች አብሮነትንም ለማጉላት የባህልና ኪነ ጥበብ ፌስቲቫል በጣም ጠቃሚ ስለሆነ ነው። ይህን ዝግጅት ያዘጋጀ ነው። ኢትዮጵያ ላይ ትልቅ አቅም አለ። በተለይ በባህል ዘርፍ ከኛ አልፈን ከምስራቅ ከቀጠና አልፈን ለዓለም መሸጥ ያለብን ጠቃሚ ባህላዊ ሴቶች አሉ። ስለዚህ እነዚህን ባህላዊ እሴቶች የቀጠናው ሀገራት የልምድ ልውውጥ የሚያደርጉበት እሴቶቹ ጎልቶ እንዲወጡ የምናደርግበት እና ለቀጠናው ትስስር ለባህል ዲፕሎማስን ጭምር የምንጠቀምበት ትልቅ ዓላማ ያነገበ ዝግጅት ነው እያዘጋጀን ያለነው። እስካሁን ባለው ኢትዮጵያን ጨምሮ ከኛ ከሁሉም ክልልና ከተማ አስተዳደር የሚሳተፉ ተሳታፊዎችን ጨምሮ ዘጠኝ ሀገራት ሉካን ቡድኖች አሁን ገብተዋል ወደ አገራችን፣ አቀባበልም እያደረግንላቸው ነው ያለነው። ትልቅ ኢትዮጵያ ያላትን በባህልና ኪነ ጥበብ ያለውን ትልቅ አቅም ለቀጠናው የምናሳውቅበት ዝግጅት ስለሆነ በጥሩ ሂደት ነው እየሄደ ያለው። መልካም። ቀደም ሲል እርስዎ እንደገለጹት ወደ ዘጠኝ ሀገራት የሚሆኑ ናቸው ኢትዮጵያን ጨምሮ የሚሳተፉት በዚህ በምስራቅ አፍሪካ የባህልና የጥበባት ፌስቲቫል። እስቲ ኢትዮጵያ በርካታ ሕዝብ አላት የተለያየ ባህልና ወግ ያለውና ይህንን ለዓለም ለማስተዋወቅ ከምስራቅ አፍሪካ ባለፈ ለዓለም ማህበረሰብ ለማስተዋወቅ ምን ያግዛል ይላሉ? የነገው ፌስቲቫል ነገ የሚጀመረው ፌስቲቫል ነገ የሚደረገው ፌስቲቫል ብዙ ነገር የሚያስተምር ነው ኢትዮጵያ ላይ በጣም ብዙ ባህላዊ እሴቶቻችን አሉ የባህላዊ እርቅ ስነ ስርዓትን የሚያሳዩ ቱባ ባህላዊ እሴቶቻችን የኢትዮጵያውያን ባህላዊ ምግብ መጠጥ የተለያዩ የፋሽን ሾው የመጽሐፍ ኤግዚቢሽን ቲያትር በጣም ብዙ የኢትዮጵያን ገጽታ ለአለም መሸጥ የምንችላቸው ኪነ ጥበብ ስራዎችን በደንብ አጉልተን የምናሳይበት ለማሳየት ብቻ ሳይሆን ደግሞ ኢትዮጵያ ላይ ያሉ ወጣት ኪነ ጥበብ ባለሙያዎች ከአንጋፋ ባለሙያዎች ልምድ የሚቀስሙበት እርስ በርስ የሚማማሩበት የአንዱ ቀጠና ላይ ያለው ምስራቅ አፍሪካ ሀገራት ያለውን እኛ ጋር ያለን ከተለያዩ ክልሎች የመጡ ባለሙያዎች ልምድ ልውውጥ የሚያደርጉበት ትልቅ ዝግጅት ነው። ይሄን ዝግጅት ካሳካን በኋላ ደግሞ ኢትዮጵያ ትልቅ አቅም እራሳችንን በባህልና በኪነ ጥበብ ዘርፍ ለዓለም መሸጥ የምንችላቸው ሌሎች ዓለማት ላይ የለሉ ግን ኢትዮጵያ ላይ ያሉ ቱባ ባህላዊ ጠቃሚ እሴቶቻችን ከአፍሪካ አልፈን ለሌሎች ዓለም አገራትም ለመሸጥ በዚህ ሳምንት የምናዘጋጀው አራት ቀን የምናዘጋጀው ፌስቲቫል ብዙ ልምድ የሚሰጠን ስለሆነ ከዚህ ፌስቲቫል መነሻ ወደ ሌሎች ዓለም አገራትም የኢትዮጵያን ባህል የኢትዮጵያን ኪነ ጥበብ በመሸጥ ገጽታችን ለመገንባት ትልቅ አቅም ስለሆነ በዚህ ፌስቲቫል መነሻ ወስደን ወደ ሌሎች ዓለም አገራትም ኢትዮጵያ በዚህ ዘርፍ ያላትን አቅም አጉልተን በማሳየት የኢትዮጵያን ገጽታ ለመገንባት ባህልና ኪነ ጥበብ የማይተካ ሚና ስላለ የዚህ ዘርፍ ባለሙያዎች በሙሉ የሚሳተፉበት ለየት ያለ ዝግጅት ነው። ዝግጅት የምናደርግበት ቦታም የአዲስ ኢንተርናሽናል ኮንቬንሽን ሴንተር ነው። ከተመረቀ የመጀመሪያ ዝግጅት ነው ይሄ የኛ ፌስቲቫል የምናደርገው። ቦታውም ለኪነ ጥበብ የተመቸ ቦታ፣ የተለያዩ የኪነ ጥበብ ስራዎችንም ለመስራት የተመቸ ቦታ በመሆኑ ዝግጅቱ ከፍ ያለና በዚህ ዘርፍ ያለንን አቅም ለምስራቅ አፍሪካ ቀጠና አገራትን በደንብ አውጥተን ራሳችን የምንሸጥበት ገጽታ የምንገነባበት የማህበራዊ ትስስር ወንድማማችነትን ከቀጠናው ወንድምና እህት ህዝቦች ጋር የምንፈጥርበት ስለሆነ ዝግጅቱ ለእኛ ከፌስቲቫል ባለፈ ትልቅ ዓላማ ያለው ዝግጅት ስለሆነ በዛ ደረጃ ነው እኛም እየተከታተል ያለ ነው። የክልልም የከተማም በተጨማሪ ከቀጠና የሚመጡ እንግዶችም በሙሉ የገቡበትና ለየት ያለ ዝግጅት ስለሆነ ጠቀሜታው ከፍ ያለ ነው። ለሀገራችን ገጽታ ግንባታ መልካም። የባህልና ስፖርት ሚኒስትር ሸዊት ሻንካ በቀጥታ መስመር ተገኝተው ለሰጡ ማብራሪያ አመሰግናለሁ። መልካም ምሽት የሆኑሎት። እኔም አመሰግናለሁ።